ሰላም ጤና ይስጥልን አርማች ተመልካቾቻችን፣ ጥቅምት 4 2018 ዓ.ም ተምረት መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃ እና ዘገባዎቹን ወደ እናንተ እያደረስኩ አብሪያቸውም ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። በአመዛኙ እንግዲህ መረጃዎቹ በአመዛኙ መካከለኛው ሰሜን ኢትዮጵያ በአማራ ክልል እንዲሁም ደግሞ በትግራይ ክልልና አልፎ አልፎ አዲስ አበባና አካባቢው ብዙ መረጃዎችን በተከታታይ ያቀርባለሁ። ከዛ ባሻገር ዛሬ ደግሞ ወደ ምስራቅ ኢትዮጵያም እንደዚሁ አዲስ መረጃ አለኝ። በተለይ ድሬዳዋን ማዕከል ያደረገው ፖለቲካ እንዲሁም ደግሞ የነሽመልስ እና የጅጅጋው የብልጽግና ሽኩቻን በተመለከተ አዲስ መረጃ ይዣለሁ በምስራቅ ኢትዮጵያ ያለውን ሁኔታ የሚያሳይ መረጃ ነው። ይህንንም በዝርዝር የማደርሳችሁ ይሆናል። እንዲሁም ደግሞ በአማራ ክልል በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። እንዲሁም ደግሞ ከስምሪት ቀጠናዎቻቸው እና ግዳጅ ቀጠናዎቻቸው እየወጡ ወደ ፋኖ የሚቀላቀሉ ወታደሮች ቁጥራቸው ጨምረዋል። በትላንትናው ዕለት በሰሜን ወሎ ወልዲያ ቀጠና ሁለት ድሽቃ በዚህ ውጊያ ውስጥ እንግዲህ በተለይ በሽምቅ ውጊያ እንዲሁም ደግሞ በመደበኛ ውጊያ የውጊያው ሁነኛ የሚባለው መሳሪያ ድሽቃዎችን እና ብሬን ስናይፐር፣ እንዲሁም ደግሞ ከ50 በላይ ክላሽንኮቭ የያዙ ወታደሮች ከግዳጅ ቀጠና ስለመውጣታቸው መረጃውን ባለፈው መረጃ ሰዓት አድርሻችሁ ነበር። ከዚህ ጋር በተያያዘ ተጨማሪ መረጃዎች ከሌሎች አካባቢዎችም እየወጡ ነው የሚገኙት። ዛሬ ማለዳ እንደዚሁ በኮሩ ማዘዣ እና ዲፖ ዙሪያ ሲደረግ የነበረውን አፍራውጊያ በተመለከተም ተጨማሪ መረጃ ይዛለው። በተለያዩ አካባቢዎች ያሉ የግንባር ዝርዝር ውሎ መረጃዎችን ትከታተሉ ይሆናል እንግዲህ እናንተም ስትከታተሉ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ስትመሉት ኮምላ ሊታደረሱ ይችላላችሁ። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በሰዓት የተለያዩ መረጃዎችን ይዣለው። ሰሞኑን ሽመልስ አብዲሳ ስብሰባ ላይ ነው የሚገኙት። ሽመልስ በስብሰባ ላይ እንግዲህ የተለያዩ ጉዳዮችን በኦሮሞኛ እያነሳ ነው የሚገኘው። የመረጃ ምንጮችም ያደረሱትን በተከታታይ እያደረስኳቸው ነው የሚገኘው። እንግዲህ አሁንም ሽመልስ አስተማማኝ ደረጃ ላይ እንገኛለን እያለ ነው የሚገኘው። እንግዲህ ይህንን በተመለከተ ተጨማሪ መረጃዎችን በሌላ መረጃ ሰዓት ይዤ መለስ ይሆናል። ዛሬ ሁለት ሹመቶች ተሰጥተዋል። አንደኛው ሹመት የሚኒስተሮች ምክር ቤት ዛሬ በማቋቋሚ ዋጅ ያጸደቀውን የኒውክለር ኮሚሽን በተመለከተ ለሱ ሹመት ተሰጥቷል። የኒውክለር መስሪያ ቤቱ መቋቋሙን ተከትሎ ዛሬ ሹመት እየተሰጣቸው ባለስልጣን የቀድሞ የአብይ አህመድ የጠቅላይ ሚኒስትር የካቢኖች ጉዳይ ሀላፊ እንዲሁም ደግሞ በሳይንስና ቴክኖሎጂ እንደዚሁ የመረጃ ማዕከል ኃላፊ በመሆን እያገለገሉ ናቸው። የትምህርት ዝግጅታቸውን ብዙዎቹ በተለይ ኒውክሊየር ሳይንስ ጋር እና ከፊዚክስ ሳይንስ ጋር በተያዘ ምንም ተዛምዶ የለውም። በቀድሞ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የስነ ምግብ መምህር ነበሩ የሚሉ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። ያው እንግዲህ ከአብይ አህመድ ጋር ቅርበት ካላቸው ሰዎች መካከል ዛሬ ሹመት ተሰጥቷል። ይህን ሹመት በተመለከተ እንግዲህ የአሁን ሹመት ያገኙት አቶ ሳንዶቃን ደበበ የቀድሞ ጠቅላይ ሚኒስትር የካቢኔ ጉዳዮች ጽ ኃላፊ፣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ኃላፊ፣ የሳይንስና ቴክኖሎጂ ማዕከል ዳይሬክተር በመሆን ለበርካታ ጊዜያት ከአብይ ጋር የሰሩ ናቸው። ያው አብይ አህመድ በቅርብ የሚያውቃቸውን እና ለእሱ ገጽታ ግንባታ በተለይ በማህበራዊ ሚዲያዎቻቸው ማስተዋጽኦ የሚያደርጉት ነው እየሾሙ የሚገኘው። ከዛሬው ሌላው ሹመት እንግዲህ ባለፈው ከኃላፊነት የተነሱት እና የአምባሳደርነት ማድረግ ተሰጥቷቸው የነበረው የቀድሞው የመንግስት ኮሚኒኬሽን ሚኒስተር የነበሩት ለገሰ ቱሉ የአሁኑ አምባሳደር የጅቡቲ የኢትዮጵያ አምባሳደር ሆነው ተሾመዋል። ይህን እንግዲህ በተመለከተ ያው የጅቡቲ አምባሳደር ሆነው ተሾመዋል። በኮሚኒኬሽን ጉዳዮች ሚኒስተር በነበሩበት ጊዜ የስራ አፈጻጸማቸው ደካማ ነው ተብሎ በተደጋጋሚ መገምገማቸው ይታወቃል። ከእሳቸው ግን በፌስቡክ ገጻቸው የጠቅላይ ሚኒስትሩን የገጽታ ግንባታ እንዲሁም ደግሞ ተጸያፍ ቃላትን ጭምር በመጠቀም ሌሎቹ ማህበራዊ ሚዲያ ጋር ብሽሽቅ ውስጥ ገብተው ነበር የቆዩት። ለማንኛውም ይህንን በተለይ የምስራቅ አፍሪካን የኦህዴድ ብልጽግና ፕሮጀክት በተመለከተ ከአሁን በፊትም አንድ መረጃ ወደ እናንተ ደርሶ ነበር። የምታስታውሱ ከሆነ በምስራቅ አፍሪካ ቀጠናዎች ያሉትን ቦታዎች ኦህዴድ ብልጽግና በራሱ ሰዎች እየተቆጣጠረ ነው። ለምሳሌ በናይሮቢ ወታደራዊ አታሸና አምባሳደሩን ጨምሮ የኦህደድ ሰዎች ናቸው። በጅቡቲ የሚገኙ የኢትዮጵያ ተቋማቶች አሉ። ለምሳሌ የኢትዮጵያ ንግድ ባንክ በጅቡቲ ይህም የኦህደድ ሰው ነው። የኢትዮ ጅቡቲ ባቡር ዳይሬክተር የኦህደድ ሰው ነው። ታከለ ኡማ አሁን ደግሞ በጅቡቲ የኢትዮጵያ አምባሳደር እንግዲህ ቀድሞ የብአዴን አባል የነበሩት በኋላ ደግሞ ኦህደድ የኃይል ሚዛኑ ሲጠነክር ኦህደድ ብልጽግና አባልነን በሚል ወደዛ የተገለበጡት ዶክተር ለገሰ ቱሉ የአሁኑ አምባሳደር የጅቡቲ አምባሳደር ሆኖ ተሹመዋል። ከዛ ባሻገር በሶማሊያም እንደዚሁ ሞቃዲሾ እንደዚሁ ተመሳሳይ የኦህዴድ ሰው ናቸው ሹመት የያዙት። በሐርጌሳም የኢትዮጵያ ወኪል በተመሳሳይ እንዲሁ መሆናቸው ነው መረጃዎች የሚያሳዩት። እንግዲህ በዚህ ቀጠና በቀድሞም ህወሓት በወታደራዊ አዛዦቹ በነ ጀኔራል በተለይ የሶማሌን ቀጠና ይመሩት የነበሩት ጀኔራል ይቅርታ ቅጽል ስሙ እነሱን ጨምሮ ይህን ቀጠና ተቆጣጥሮ ነበር። የኮንትሮባንድ የኢኮኖሚ እንቅስቃሴዎችን ጨምሮ በዚህ ቀጠና ያለውን አጠቃላይ ሁኔታ ለመቆጣጠር ኦህዴድን በተመሳሳይ የኦህዴድ ሰዎችን በጅቡቲ፣ በሶማሊያ፣ በኬንያ፣ በምስራቅ ኢትዮጵያ ጠረፍ ባሉ አካባቢዎች ስምሪት ሰጥተዋል። ይህ ከፍተኛ የሆነ ወጭና ገቢ የኮንትሮባንድ ንግድ የሚደረግበት ቀጠና ስለሆነ በዚህ በኩል ያሉት ስምሪት የወሰዱ ሰዎች ከዚህ ጋር ቀጥታ ትስስር ያላቸው ናቸው። በተለይ በኢትዮጵያ ምድር ባቡር ላይ የሚሰሩ አሻጥሮችን በተመለከተ ካሁን በፊት አንድ መረጃ ወጥቶ ነበር። እንደ አስፈላጊነቱ እሱም መረጃ ወደፊት ከትይዩ ማስረጃዎች ጋር የሚቀርብ ይሆናል። ከዚህ ጋር በተያያዘ እንግዲህ ይሄ የምስራቅ አፍሪካ የአፍሪካ ቀንድ ያለውን አጠቃላይ የኦህደድ ፖለቲካዊ፣ የደህንነት የጸጥታ እንዲሁም ደግሞ የነን በተለይ በኤምባሲዎች ያለውን ስምሪት የተመለከተ ሲሆን በምስራቅ ኢትዮጵያ ደግሞ ድሬዳዋን፣ እንዲሁም ደግሞ ባህረር በዚህ ቀጠና የኦህደድ ብልጽግና እና በሶማሌ ብልጽግና መካከል ያለው ሽኩቻ ለብልጽግና ፓርቲ ውስጣዊ ፈተና ሆኗል የሚል መረጃ ይዤ አለው። እንግዲህ ወደ ምስራቅ ኢትዮጵያ በተለይ በዚህ ቀጠና የኦህደድ ሶማሌ ብልጽግና ሽኩቻን በተመለከተ ድሬዳዋ ማሳያ ነው። እንግዲህ መረጃ ምንጮቹ ይህንን አድርሰዋል። ኦህዴድ ብልጽግና ሌላውን ብልጽግና ጸጥ ረጭ አድርጎ ማንበርከክ የቻለ ቢሆንም እና ተጽዕኖ የፈጠረ ቢሆንም የጅጅጋውን የሶማሌ ብልጽግና ግን እንደፈለገው እንደ አማራ ብልጽግና፣ እንደ አፋር ብልጽግና፣ እንደ ሲዳማ ብልጽግና፣ እንደ ደቡብ ብልጽግና፣ እንደ ደቡብ ምዕራብና እንደ ሌሎቹ የጋምቤላና የቤንሻንጉል የብልጽግና ቢሮዎች ኦህደድ ብልጽግና ይህንን መቆጣጠር እንዳልቻለ ነው መረጃዎቹ የሚገልጹት። የመረጃ ምንጮቹ እንግዲህ የጅጅጋው ብልጽግና ለኦህደድ ብልጽግና እጅ ያልሰጠበት ምክንያት በተለያየ መንገድ እየገለጹ ይገኛሉ። የተለያዩ አስተያየቶችን ይሰጥተዋል የመረጃ ምንጮቹ። አንደኛው አብይ አህመድ በብልጽግና ውስጥ የህወሀትን የፖለቲካ ክፍተት የሞላለት ስለሆነ የጅጅጋው ብልጽግና ለዚህ ልዩ ቡራኬ የሰጠ ስለሆነ እንግዲህ የነሽ መልስ እየታችኛው ኦህደድ ብልጽግና በድንበርም በአካባቢው በቦታዎች ይገባኛል ላይም ገፍቶ ለመሄድ አልቻለም። ከአብይ አህመድ የጅጅጋው ብልጽግና ልዩ ቡራኬ ስላለው ይላሉ። ከዛ ባሻገር ደግሞ በምስራቅ ኢትዮጵያ ያለውን ፖለቲካ ቅድም የገለጽ ነውን የአፍሪካ ቀንድና ከኡጋዴን እስከ ሞቃዲሾ ከሽነሌ እስከ ሀርጌሳ ሶማሌ ያለውን ጉዳይ ጥንቃቄ የሚፈልግ በመሆኑ በዚህ ምክንያት እንግዲህ ኦህደድ ብልጽግና ይህንን የጅጅጋውን ብልጽግና መጋፋት አልቻለም። ከዚህ ባሻገር እንግዲህ በተለያዩ ምክንያቶች ተገልጸዋል። የጅጅጋው ብልጽግና ከጫና ወጥቶ የኦህደድ ብልጽግና መሪዎችን አስፈላጊ ነው ባለባቸው ቦታዎች ሁሉ እየገሰጹ ነው የሚገኙት። ባለፈው ሐምሌ የጅጅጋው ምክር ቤት ውሳኔን ተከትሎ ኦህደድ ብልጽግና የተለያዩ የአመፅና የብጥብጥ ተግባራትን ሞክሮ እንደከሸፈበትም መረጃ ምንጮቹ አስታውቀዋል። የጅጅጋው ምክር ቤት የዞን የከተማ የወረዳ አዲስ አወቃቀር ጋር በተያያዘ ኦህደድ ብልጽግና ድሬዳዋን፣ መኢሶን፣ ሞያሌን በተመለከተ የተለያዩ ስልቶችን በመተግበር አካባቢውን የመቆጣጠር ተግባራት እያከናወነ ሲሆን የጅጅጋው ብልጽግና ያጸፋ ምላሾችን እየሰጠ ነው የሚገኘው። የጅጅጋውን የሐምሌውን የምክር ቤት ውሳኔ ተከትሎ በጠቅላይ ሚኒስትር ጽህፈት ቤት በኩል ጉዳዩን እኔ ስልጣን ከመያዜ በፊት በነበረበት የኦሮሚያም የሶማሌ ክልልም አስተዳደር መቀጠል አለበት የሚል አብይ አህመድ አቅጣጫ የሰጠ ቢሆንም የጅጅጋው ምክር ቤት ግን ይህንን አስፈጽማለው እያለ ነው እየተንቀሳቀሰ የሚገኘው። ይሄ በእንዲህ እንዳለ ድሬዳዋን በተመለከተ እንግዲህ የወጣው መረጃ ምንድን ነው? በድሬዳዋ ጉዳይ ኦህደድ ብልጽግና በአካባቢው የጸጥታ ኃይል በማሰማራት የሽኔ ታጣቂዎች ከተማውን አደጋ ላይ ጥለውታል የሚል ፕሮፖጋንዳ እየሰራ ነው። እንግዲህ የኦህደድ ብልጽግና በተለያዩ አካባቢዎች በመደበኛና በኢ መደበኛ የጸጥታ ስምሪት ነው የሚፈልገውን ጉዳይ እያደረገ የሚገኘው። ኦህደድ ብልጽግና እንግዲህ ያልዘመተበት የክልል አካባቢ የለም በአማራ ክልል በተለያዩ አካባቢዎች ወደ ጋምቤላ፣ ወደ ቤንሻንጉል እንግዲህ እስከ መተከል ድረስ በደቡብ የተለያዩ ክልሎች እንግዲህ በሁሉም በተለይ እስከ ጌዲዮ ድረስ ባለው ከሶማሌ ጋር ያለው ይታወቃል። በአፋር በዋሽ በኩል በተደጋጋሚ ይህንን ከዛም አልፎ እንግዲህ አዲስ አበባም ያለውን የፖለቲካ ጫና ይታወቃል። በድሬዳዋ ላይም በተመሳሳይ እንግዲህ የኦነግሸኔ ታጣቂዎች እየበጠበጡ ነው የሚል ፕሮፓጋንዳ እየሰራ ነው። ኦሮሞና ሶማሌ በፈረቃ በሚገዟት ከተማ ድሬዳዋ የአሁኑ የኦህደድ ብልጽግና ከንቲባ ስልጣኑን በመጠቀም በከተማው ዘላቂ ፀጥታ ጉዳይ ላይ አደጋ የሚፈጥር ስውር ኃይል እያደራጀ መሆኑ ነው እንግዲህ የተሰማው። ከዚህ ጋር በተያያዘ ከንቲባው በፊት ለፊት ገጽታ ህዝበኛ ሆኖ የቆሎ ፖለቲካ መንገድ የመጥረግ ፖለቲካ፣ እንዲሁም ደግሞ አብይ አህመድ ህዝብ ጋር የሚያደርጋቸውን የገጽታ ግንባታዎች የተመለከተ በከተማው ውስጥ እንደዚህን አይነት ብልጭልጭ የህዝበኝነትን ተግባራት ቢሰራም በድሬዳዋን ለመጠቅለል ኦህዴድ ብልጽግና የያዘውን እቅድ ለማስፈጸም ግን የሚያደርገው እንቅስቃሴ ከጅጅጋው ብልጽግና ማስጠንቀቂያ እንዲደርስበት አድርጎታል። ማስጠንቀቂያ ሰጥቶታል ነው የተባለው። እንደ መረጃ ምንጮቹ የብልጽግና ምክትል ሊቀመንበር አቶ አደም ፋራህ፣ የገንዘብ ሚኒስትር አቶ አህመድ ሽዴ በቀጥታ ለዚህ ለኦህዴዱ የድሬዳዋ ከንቲባ በመደወል ማስጠንቀቂያ ሰጥተውታል። የምትሰራውን አውቀናል ከድርጊትህ ካልታጠብ ከእርምጃ እንወስዳለን እስከ ማለት እንግዲህ ደርሰዋል። እርምጃ መውሰድ አይችሉም፣ ምክንያቱም ይሄ ተርም አሁን የተያዘው የስልጣን ጊዜ በና አቦይ ፀሐይ የፌዴራሊዝም አወቃቀር መሰረት ድሬዳዋ ውስጥ አሁን ይሄ ጊዜ የኦህዴድ ነው። ከሚቀጥለው ምርጫ በኋላ ደግሞ የሶማሌ ብልጽግና ይሆናል። በዛ ውስጥ ከስልሳ እና ከሀምሳ ፐርሰንት በላይ የሚሆነው አማራ ግን የፖለቲካ ወክልና የለውም። ድሬዳዋ አርባ አርባ ሀያ የሚል ነው ያለው ፖለቲካ ውክልና አርባ ኦህዴድ አርባ ደግሞ የሶማሌ ብልጽግና ከዛ ባሻገር ቀሪው ሀያ ፐርሰንት እንደ አስፈላጊነቱ እንግዲህ ጥቅም የሌላቸው ውሳኔ አቅም የሌላቸው ቦታዎች ለሌላው የከተማ ነዋሪ ይሰጣሉ። ለማንኛውም ወደ መረጃው ስቀጥል እንግዲህ ከንቲባው ይህን ማስጠንቀቂያ የተሰጠው በምንድን ነው የሚለውን ጉዳይ ስንመለከት ከቀጣዩ ምርጫ በኋላ የሚተካው ከንቲባ የሶማሌ ብልጽግና ነው በሚል ይህንን ለማደናቀፍ በስውር የጸጥታ ሀይል እያደራጀ እያስታጠቀ እንደሆነ ነው መረጃው የታወቅ የሚገልጸው። የከተማው ነባሪ ጸጥታ አመራር በተለይ ክርስቲያን የሚባለውን ሙሉ በሙሉ በተለያየ መንገድ ከስራ ውጭ ያደረገው ከንቲባው ድሬዳዋ ዙሪያ ከሚገኙ የገጠር ቀበሌዎች ኦሮሞኛ ተናጋሪ ሚሊሻዎችን በመመልመል አደራጅቷል። የከንቲባው ሸኔ የሚባለው የሚሊሻ ኃይል በተለያዩ ቦታዎች የኦነግ ሸኔ አይነት ተግባራትን እንዲሁም ደግሞ ስምሪቶችን ወስዶ ለመፈጸም ሞክሯል። ሰሞኑን ግን ድሬዳዋ አካባቢ ኦነግ ሸኔ እንቅስቃሴ ያለው የሚል መረጃዎች እየመጡ ነበር። እውነታው ግን ይሄ ነው። ኦነግ ሸኔ ሳይሆን የከንቲባው ሸኔ እንደሆነ ነው መረጃው የሚገልጸው። ጅቡቲ መውጫ እና በሬ አርባኖ ተብሎ በሚጠሩ ቦታዎች ላይ ይሄ የከንቲባው ታጣቂ ሚሊሻ ጥቃት ፈጽሟል። የጥቃቱ ዝርዝር ጉዳት አልታወቀም። ሆኖም ግን የጅጅጋው ብልጽግና ሲቲዞን ከሚባለው አካባቢ በማንቀሳቀስ የክልሉ ልዩ ኃይል በማንቀሳቀስ በዚህ ለድሬዳዋ ከተማ በድሬዳዋ ከተማ ከንቲባ በተዘጋጀው ታጣቂ ላይ ጥቃት ስለማድረሱ ተገልጿል። ጉዳዩ እንግዲህ ወደ ሚዲያዎች እንዳይወጣ ተደብቆ ተይዟል። በዚህ እንግዲህ በዚህ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ከንቲባው በቀጣይም በስልጣን መቀጠልና ከተማውን ኦህዴድ ብልጽግና እንዲጠቀልለው የተለያዩ ሙከራዎችን እያደረገ ይገኛል። በዚህ እንግዲህ ጉዳዩ የጅጅጋው ብልጽግና ደግሞ ፖለቲካዊና ወታደራዊ አጸፋ እየሰጠ ጉዳዩን እየተከታተለ ነው የሚገኘው። እንግዲህ ከላይ እንደተገለጸው ድሬዳዋ ከግማሽ በላይ የሚሆን የአማራ ሕዝብ ቢኖርም በከተማው ውስጥ የፖለቲካ ውክልና የለውም። ይህን እንግዲህ እና አባይ ፀሐይ ሰርተውት የሄዱት የድሬዳዋ የፌዴራሊዝም ስሌት ነው። በዚህ ስሌት ነው እንግዲህ ከተማው እየተዳደረ ያለው። ለማንኛውም ድሬዳዋ አካባቢ ያለው እንግዲህ መረጃው ጠቅለል ሲል ድሬዳዋ አካባቢ ኦነግ ሸኔ የተንቀሳቀሰ በሚል በተለያዩ አካባቢዎች ተኩስ ይሰሙ ነበር የሚባለው ኦነግ ሸኔ ሳይሆን የከንቲባው ሸኔ መሆኑን ነው። ይሄ ታጣቂ ደግሞ በሶማሌ ልዩ ኃይል እንደዚሁ ጥቃት ደርሶበት ነበር። ጉዳቱ አልታወቀም፣ ወደ ሚዲያዎች እንዳይወጣ ተይዟል ነው እየተባለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ከግዳጅና ከስምሪት ቀጠና የወጡ የመንግስት ወታደሮች ነው የተመለከተ መረጃ ነው። ከግዳጅ ቀጠናቸው የሚወጡ የመንግስት የጸጥታ አባላት ወደ ፋኖ የሚቀላቀሉ እንዲሁም ደግሞ ከግዳጅ ቀጠና የሚጠፉ ቁጥራቸው ጨምረዋል ነው የተባለው። በዚህም እንግዲህ መቄት፣ ባህር ዳር ዙሪያ፣ አዲስ ቅዳም፣ ጎንደር ዙሪያ፣ ሸዋ ሬማና አካባቢው ከግዳጅ እና ከስምሪት ቀጠና የወጡ የሚሊሻና የመከላከያ አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ጠቁመዋል። በትላንትናው ዕለት በሰሜን ወሎ 75 በላይ የመከላከያ አድማ ብተና አባላት ሁለት ዲሽቃ፣ 50 ክራሽንኮፍ፣ ሶስት ስናይፐር፣ ሁለት ብሬን እና ሌሎች የወገብ ትጥቆችን በመያዝ በመርሳ ግንባር በጉባላፍቶ እንዲሁም ደግሞ ደላንታ ቀጠና ወደ ፋኖ መቀላቀላቸው ይታወቃል። ይህንን ተከትሎ የሻለቃ መሪዎች የቡድን መሳሪያ ይዘው ስምሪት ላይ የሚገኙ ወታደሮች ወደ ማዕከላት የቡድን መሳሪያዎችን እንዲሰበስቡ ትዕዛዝ ስለመስጠታቸው እና ጉዳዩ ከፍተኛ ድንጋጤ ስለመፍጠሩ መረጃዎች ጠቁመዋል። በተመሳሳይ በሸዋ ሬማ ትላንትና እና ትላንት ወዲያ ዛሬን ጨምሮ በርካታ የሚሊሻ አባላት እንደዚሁ ከስምሪትና ግዳጅ ቀጠና ወጥተው ወደ ፋኖ ተቀላቅለዋል። ይህንም በተመለከተ የአካባቢ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የአካባቢ የፋኖ ስምሪት ከዘጠና አምስት በላይ ሚሊሻ አባላት ወደ ፋኖ መቀላቀላቸውን ይገልጻል ያው እንግዲህ ቁጥሩ ከፍተኛ ነው ይህንን ይገልጻል። ለማንኛውም በተለያዩ አካባቢዎች ግን ያለው ሁኔታ ይህንን ነው የሚመስለው። ከዚህ ጋር በተያያዘ በምንጫር ቀጠናም ተመሳሳይ ባለፉት አራት ቀናት ሀያ አንድ የሚሆኑ የመንግስት የወታደሮች እና የሚሊሻ አባላት ከስምሪቅ ቀጠና በመውጣት ፋኖን ተቀላቅለዋል። ከነዚህ መካከል መረጃው እንደሚያሳየው ሀያ አንድ ናቸው የተቀላቀሉት። ሀያ የሚሆኑት የመከላከያ አባላት ሲሆኑ አንድ የሚሊሻ አባል ነው ወደ ፋኖ የተቀላቀለው ሁለት ብሬን ተብሎ የሚጠራ የቡድን መሳሪያ እንዲሁም ደግሞ ሌሎች ክላሽንኮፍ የወገብ ትጥቅ ይዘው ወደ ፋኖ ስለመቀላቀላቸው መረጃው ያሳያል። እንግዲህ በከሰም ቀጠና የሚገኘውን የአማራ ፋኖ ብሔራዊ ኃይል የተቀላቀሉ ስለመሆናቸው መረጃ ምንጮቹ ገልጸዋል። ሌላው ወደ ግንባር መረጃዎች እመጣለሁ። ከዛ በፊት ግን የህወሓት ታጣቂዎችን በተመለከተ እንደዚሁ ከስምሪት ቀጠናና ከግዳጅ ቀጠና በመውጣትን የተመለከተ መረጃ አለ። የህዋሃት ታጣቂዎች እንደ ዛሬው እና እንደ ባለፈው ሳምንት መረጃ ከሆነ እየፈረሰ ነው ማለት ይቻላል ነው የሚሉት የመረጃ ምንጮቹ። በዛሬው ዕለት ብቻ በርካታ የህዋሃት ታጣቂዎች ወደ ሀራ ወይም ደግሞ ነጻ መሬት ተብሎ ወደሚጠራው የትግራይ የሰላም ኃይል ወደ እየተባለ ወደሚጠራው ኃይል መቀላቀላቸውን መረጃዎቹ አሳይተዋል። በመቀሌ ጓላ ዳግም የትግራይ ታጣቂዎች ለተቃውሞ አደባባይ ዛሬ መውጣታቸውም ተገልጿል። መንገዶች ተዘግተው ነው የዋሉት። የህወሀት ታጣቂዎች እንግዲህ ወደ አደባባይ የወጡበት ምክንያት የመዋጋ ፍላጎት የሌላቸው ታጣቂዎች የመልሶ ማቋቋምና ወደ ማህበረሰብ የመቀላቀል ዲዲአር ትጥቅ መፍታት ሂደቱ ለምን ይቋረጣል በሚል ይህንን በመቃወም እንግዲህ የፌዴራል መንግስቱና ህወሀት አሁን ባሉበት ቁርሾ ምክንያት ይሄ ፕሮግራም ተቋርጧል። ይሄ መቋረጡ ደግሞ እንግዲህ ህወሀትም ታጣቂዎች ትጥቅ እንዳይፈቱ፣ የፌዴራል መንግስቱም ከዚህ ጋር በተያያዘ በአንድ ጎን ትጥቅ እየፈቱ በአንድ ጎን ደግሞ እየታጠቁ ነው ከሚለው አንጻር በተለያየ ምክንያት እንግዲህ ተቋርጧል። በዚህ ጉዳይ እስካሁን ድረስ የፕሪቶሪያ የሰላም ስምምነት አስፈጻሚ የነበረው የአፍሪካ ህብረት የሰጠው መግለጫ ባይኖርም ለተቃውሞ አንድ መነሻ ይሄ ነው ተብሏል። ሌላው የኋላ ክፍያ ለአመታት ያልተከፈለ ክፍያችን ይከፈለን በሚል ነው ታጣቂዎቹ አደባባይ የወጡት። ሌላው የጦርነት ዝግጅትን በተመለከተ እነዚህ ገፊ ምክንያቶች ናቸው ወደ አደባባይ ለመውጣት ተብሏል። በዛሬ ሁለት ብቻ ከ143 በላይ ታጣቂዎች ወደ ነፃ መሬት ወይም ደግሞ ወደ ሀራ መሬት ተቀላቅለዋል። በእነሱ አጠራር ወይም ደግሞ ትግራይ ሰላም ኃይል ወደሚባለው እነዚህ እንግዲህ 143 የሚሆኑ ታጣቂዎች ከአርሚ 44፣ ከአርሚ 26፣ ከአርሚ 21 22፣ ከአርሚ 24 እና ከአርሚ 92 እንዲሁም ደግሞ ከአርሚ 42 የተውጣጡ ናቸው። አርሚ 92 እና አርሚ 26 አባላት አርሚ 22 እንዲሁም አደባባይ ላይም ይገኛሉ ትናንት ጀምሮ በመቀሌ እንግዲህ በዚህ መጠን እስከ ትጥቃቸው ወደዚህ ኃይል ተቀላቅለዋል ነው የተባለው። በተመሳሳይ እንደዚሁ በአለማጣ ዛሬ የመከላከያ በመከላከያና በህዋት ታጣቂዎች መካከል በተፈጠረው ውጥረት ገበያ ተበትኗል ተብሏል። ራያ ዋጃ ዋጃ ይደረግ የነበረው ገበያ ዛሬ ስለመበተኑ መረጃዎች ጠቁመዋል። የህዋት ታጣቂዎች ዋጃ ላይ ቀረጥ ለመሰብሰብ ሲንቀሳቀሱ መከላከያ ገብቶ ቀረጥ መሰብሰብ አትችሉም ማለቱን ተከትሎ ታጣቂዎቹ ወደ መከላከያ መሳሪያ በማዞራቸው ህዝቡ ተሸብሮ ገበያው ተበትኗል ነው የተባለው። ታጣቂዎቹ ወደ መከላከያ አፈሙዝ ቢያዞሩም ግን ተኩስም ሆነ ሌላ ነገር አልተፈጸመም ነው የተባለው። እንግዲህ ይህንን ተከትሎ ዛሬ ሌሊትም በመከላከያ ከተገደሉት ታጣቂዎች መካከል ተክላይ ሳህሉ የተባለው የአካባቢው የሚልሻ አስተባባሪ የቀብር ስነስርዓቱ የህዋት ማለት ነው፣ የቀብር ስነ ስርዓቱ ባለማጣ ሲፈጸም ሁለቱ ደግሞ ወደ ትግራይ ተልኳል ነው የተባለው። እንግዲህ ቁስለኞቹ አስክሬን፣ ሌሎች ደግሞ ቀላል ጉዳት የደረሰባቸው እንደዚሁ ሕክምና ገብተዋል። አጠቃላይ ጉዳት የደረሰባቸው ዘጠኝ እንደሆኑ ከአካባቢ የወጡ መረጃዎች ገልጸዋል። እንግዲህ ይህንን ተከትሎ ታጣቂዎች በሌሊት በመከላከያ ለምን ተገደሉብን በሚል ታጣቂዎቹ አለማጣ አደባባይ ወጥተው ተቃውሟቸውን አሰምተዋል። አደባባይ ሲወጡ ተቃውሞ ሲያሰሙ መከላከያ ቦታ ቦታ ይዞ ይጠባበቅ እንደነበር እና ውጥረት እንዳለ አሁንም መረጃዎቹ ይሄንን ጠቁመዋል። ወደ ሌሎች መረጃዎች ሲሄድ ወደ ጎንደር ዙሪያ የሚወስደን መረጃ ነው የማስከትለው። በጎንደር ዙሪያ በደጎማ በተለይ እንግዲህ በለሳ ምራብ በለሳ ጠዋት ሲደረግ የነበረውን ውጊያ የተመለከተ መረጃ ነው። ደጎማ በለሳ ዙሪያ በተደረገው ውጊያ ሰባዊ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ገልጸዋል። ማለዳ 11 ሰዓት ጀምሮ የመከላከያ ኮር ወይም ደግሞ ዲፖ ካምፕ ተብሎ ላለፉ ሶስት ዓመታት ሲያገለግል በነበረው ካምፕ ዙሪያ ነው ውጊያ የተደረገው። በዚህ እንግዲህ በተደረገው ውጊያ ውዳ ደርሷል። በአራት ግንባሮች ነበር ውጊያ እየተደረገው፣ አንደኛው ደን ጎርሳ ተብሎ በሚጠራ አካባቢ፣ ሁለተኛ አምባ ዙሪያ፣ ሶስተኛው ጭራ፣ አራተኛው ደግሞ ሴጋ ተብሎ በሚጠሩ ቦታዎች የደፈጣ የግንባር እንዲሁም ደግሞ የጨበጣ እና የጅበጅ ውጊያዎችን ጨምሮ በቦምብ የታገዘ ውጊያ ስለመደረጉ መረጃዎቹ ገልጸዋል። በዚህ እንግዲህ በውጊያው ዋና መንገዶችም ጭምር ተዘግተው ነበር። ወደ አካባቢው ከአርባያ እንዲሁም ደግሞ ከጎንደር ዙሪያ ወደ አካባቢ የሚያስገቡ መንገዶች በውጊያ ምክንያት ጠዋት እንደዚሁ ተቋርጠው ነበረ። በዚህ ለሰዓታት እስከ ግማሽ ቀን ድረስ በቆየው ውጊያ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በዝርዝርና በአሃዛዊ መረጃዎች አልታወቀም። ከሰዓት በኋላ ግን በአካባቢ የነበረው ውጊያ ሙሉ በሙሉ መቆሙን የአይን እማኞች ገልጸዋል። መከላከያም ከማክሰኝት እና ካርባያ ጠዋት ተዘግቶ የነበሩ መንገዶችን ጭምር በማለፍ ተጨማሪ ኃይል ወደዚህ ወደ አካባቢው ደጎማ ስለማስገባቱ መረጃዎች ገልጸዋል። ከትናንት ጀምሮ ጎንደር ዙሪያ እንግዲህ በተለያዩ አቅጣጫዎች የመንግስት ኃይል የዘመቻ ስምሪት ወስዶ እየተንቀሳቀሰ ነው የሚገኘው። በዋናነት ጎንደር ከተማና ዙሪያውን ጨምሮ በጎንደር ዙሪያ ወረዳ ማክሰኝት ቀጠና፣ በሁለቱ በለሳ ቀጠናዎች፣ እንዲሁም ደግሞ በሰሜን በኩል በወገራ ወደ በለሳ ጨምሮ በተለያዩ አካባቢዎች እንደዚሁ ስምሪት ወስዶ ነው። ደጎማ ዙሪያ በተደረገው ውጊያ እንግዲህ የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኮር የተለያዩ ክፍለ ጦሮች ሻለቃዎች በዚህ ውጊያ ስለመሳተፋቸው መረጃዎች ገልጸዋል። ሌላው መረጃችን እንደዚሁ ወደ ደቡብ ጎንደር ጋይንት የሚወስደን ነው። በጋይንት ከንፋስ መውጫ ወደ አርብ ገበያ ከላይ ጋይንት ወደ ታች ጋይንት ማለት ነው። ሎጅስቲክ እና ጭኖ ይሄድ በነበረ ወታደራዊ ተሽከርካሪ ላይ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃትም እንደዚሁ ጉዳት ደርሷል። የደፈጣ ጥቃት የተጣለው በሽት ተብሎ በሚጠራ ተራራማ ስፍራ ከረፋዱ አራት ሰዓት ገደማ እንደሆነ የአይን ማኞች ገልጸዋል። በዚህም ቁጥራቸው ያልታወቁ ወታደሮች ጉዳት ሲደርስ ጥቃቱን ተከትሎ ተሽከርካሪው ወደ ስምሪት መሄዱን ትቶ ወደኋላ ስለመመለሱና ወደ ንፋስ መውጫ ስለመመለሱ መረጃዎች ገልጸዋል። ዛሬም እንደዚሁ ከመቄት ወደ ጨጭሆ በሚወስድ መንገድ ላይ ከሰዓት በኋላ በዚህ ሰዓት ውጊያ መቀስቀሱን እና ከፍተኛ የተኩስ ድምፅ እንደሚሰማ የአይን ማኞች ገልጸዋል። ወደ አግሪት አካባቢ ነው ውጊያ የተቀሰቀሰው። ዝርዝር መረጃውን በሌላ መረጃ ሰዓት ይዤ የሚመለስ ይሆናል። ወደ አዊዞን ስንሄድ አዊዞን አዲስ ቅዳም ዙሪያ በተለያዩ ግንባሮች ረፋ ድረስ የቆየ ውጊያ ተደርጓል። አዲስ ቅዳም ከተማ ፋግታ ለኮማ ወረዳ ማለት ነው። በተደረገው ከማለዳው 12 ሰዓት ጀምሮ እስከ ረፋ ድረስ በተለያዩ አካባቢዎች በተደረገው ውጊያ ሰባዊ ውሳዊ ወታደራዊ ኪሳራ ደርሷል። በተለይ በአታ አካባቢ ስላሴ አካባቢ ገበያ ዙሪያ እና በተለያዩ ቦታዎች በተደረገው የፊት ለፊት ውጊያ ሰብአዊ ወታደራዊ ኪሳራ ደርሷል። የነፍስ ወከፍ መሳሪያዎች እና ተተኳሽ በፋኖች ሲገቡ የደረሰው ወታደራዊ ኪሳራ በአሃዛዊ መረጃዎች ለማወቅ አልተቻለም። የፋኖ የመረጃ ምንጮች ደግሞ የተሳካ ኦፕሬሽን አድርገናል ነው ያሉት። የተሳካ ኦፕሬሽን ፈጽመናል፣ በፋኖ ላይ የደረሰ ጉዳት የለም ሲሉ የፋኖ የመረጃ ምንጮች ይህንን ገልጸዋል። እንግዲህ ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገዳደርሱ ጊዜም ቻናሉን ሰብስክራብ እያደርጋችሁ ሀሳብ አስተ ቢኖራችሁ ጥቆማ፣ ዜና ጂሜል ዶት ኮም ላይ እንደዚሁ ልታደርሱ ትችላላችሁ። ከዛ ባሻገር በሌሎች ማህበራዊ ሚዲያ መልእክት መላላኪያ መንገዶችም ሀሳብ አስተያየቶችን ልታደርሱ ትችላላችሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ።